ትላንት በሸመታ ዛሬ በእርሻ የሞላ ጓዳቸው የምግብ ዋስትናቸውን ለማረጋገጥ አስችሏቸዋል። ወይዘሮ ከድጃ ሰይድ ጠንክረው በሰሩ አርሰው ባለሙ እጆቻቸው ማዕዳቸውን ከጓሯቸው ማግኘት ችሏል። የሰራ ነው የሸከም ነው ልጆች ያስተዳድር ነበር። አሁን በጋሮ ሁሉም ነገር ይገኛል። ገብስ፣ ባቄላ፣ ይሄ ጎመን የወተትም ላን ተንክባከባ በወተትም ሁሉም ነገር በቤት ነው የምናገኘው። እንደ ከድጃውሉ በርካቶች ምግባቸውን ከጓሯቸው አለፍ ሲልም ትርፋ አምርተው ለገበያ ለማቅረብ በቅተዋል። አሁን ላይ ለምግብ የሚውል ግብዓት ከውጭ መግዛት አያስፈልጋቸውም። ይህ በተለይም እርሻ መተዳደሪያቸው ቢሆንም በምግብ ራሳቸውን መቻል ከብዷቸው ከእጅ ወደ አፍ ያልዘለለ ኑሮ ሲገፉ ለነበሩ አርሶ አደሮች ትልቅ ለውጥ ነው። ውሃ በቤት ነው አለን በበር በጋሮ ጎመና አለን፣ ይሄንን አፕላለን አሁን ይሄንንም ተክለናል። ምንድን ምንድነው የሚሉት አለች ፓፓይ። አሁን ፍሬ ጀመራለች። ድሮ ያው እንደዚህ አትክልተ አትክልቶች የተለያዩ ነገሮች አልነበሩም፣ ጥናት አልነበረም ማለት ነው። እና አባቶቻችን በሰዓቱ በችግር ነው ያሳለፉት። በችግር ማሳለፍ ሳይገባቸው ባለማወቅ በችግር አሳልፈዋል ማለት ነው። አሁን ያው ከቴክኖሎጂ አኳያ ለዚህ ገበያ አሳልፈንም የሰጠነው ለመኪና ማለት ነው፣ ወደ ሆሳና እንደሚሄድ ወደ አዲስ አበባ ጭምር ጎመንም ጭምር አዲስ አበባ ይጫናል። ድሮ ይህ አልነበረም። ዛሬ ላይ ሀገር የምግብ ሉዓላዊነቷን ለማረጋገጥ ትኩረት ሰጥታ እየሰራች ባለችበት በዚህ ጊዜ እንደ ከድጅ ያሉ አርሶ አደሮችን የራሳቸውን የምግብ ዋስትና አረጋግጠው ለሌሎች መትረፍ የሚችሉትን ትፈልጋለች። ለዚህም ነው መንግሥት አርሶና አርብቶ አደሩን በመደገፍ ምርታማነትን ማረጋገጥ ላይ ትኩረት አድርጎ እየሰራ ያለው። ሰፊ መሬት ሳይሆን በጠባብ መሬት የተቀናጀ ግብርና የቤተሰብ ብልጽግናን ማረጋገጥ ይቻላል። የቤተሰብ ብልጽግና በትንሽ መሬት ብዙ ነገር ማምረት በትንሿ መሬት ግማሽ ሄክታር ባለበት ቦታ አሁን ይሄ ማሳያ ሊመስል ይችላል። መቶ ፍራፍሬ አለ፣ መቶ እንሰት አለ፣ የንብ ቀፎ አለ፣ ዶሮ አለ፣ ቤት ሚኒመም አንድ ግደር አለች የተሻሻለች ግደር፣ የአንድ የውሃ አውታር አለ። አንድ ቤተሰብ ቢያንስ አንድ የውሃ አውታር ይኖረዋል። ቅመማ ቅመም አለ፣ አትክልት አለ፣ ስራ ስራ አለ። እና እዛ አንድ ቤት ውስጥ ገብተህ የለም ብቻ ነው የሌለው ባለፉት ጥቂት ዓመታት በግብርናው ላይ የተሠራው ሥራ አርሶና አርብቶአደሩን ወደ ምርታማነት ያሳደገ የሀገርንም የምግብ ዋስትናን ለማረጋገጥ ተስፋ የሰጠ ተግባር ተከናውኗል። ለዚህ ደግሞ መሬት የወረደ ሥራን መከወን መቻል ለውጤታማነቱ ምክንያት ነው። ጸደይ፣ አሁን እኛ ክልል ላይ ጉራጌ ቀቤና አካባቢ 500 600 ሄክታር ነበር የሚመረተው። ዘንድሮ የሁለቱን ቀቤናና ጉራጌን ብታየው ከ25 ሺህ ሄክታር በላይ ለምቷል። በተረፈ ስልጤ ሀላባ ከምባታ፣ ሀድያ መጠኑ ይለያያል፣ ግን ሁሉም ጋር ማልማት ተችሏል። ከደጋ እስከ ቆላ ድረስ ትላንት መሬቱም ነበር፣ ሰውም ነበር፣ እርጥበቱም ነበር። ያልነበረው ምንድን ነው? ሀሳብ ነው። ግብርና ለሀገር ኢኮኖሚ፣ ለሁለንተናዊ እድገት የጀርባ አጥንት ሆኖ በየመንግስታቱ ትኩረት ተሰጥቶታል። በዘርፉ ላይ የተለያዩ የማሻሻያ ስራዎች መሠራታቸውም የሚካድ አይደለም። ይሁንና ዘርፉ የሀገርን የምግብ ዋስትና ለማረጋገጥ በሚገባው ምርታማ ማድረግ ግን የተቻለ አልነበረም። የትኛውም ኢትዮጵያን ሲመራ የነበረ ስርዓት ግብርና የትኩረት መስኬ ነው ያላለ የለም። ኢትዮጵያ ውስጥ ግን ግብርናችን ከእጅ ወዳፍ ሊሻገር አልቻለም። ለምን ማለት ብቻ ሳይሆን ግብርናውን ለማሻገር ግብርና ውስጥ ማዋቅራዊ ሽግግር ለማምጣት ግብርናው ለአየር ንብረት ለውጥ የማይበገር እንዲሆን ለማድረግ የፖሊሲ ህሳቤ ያስፈልጋል። ፖሊሲ ህሳቤ ብቻ በቂ አይደለም፣ እርምጃዎች ያስፈልጋሉ። እነዛ እርምጃዎችን ደግሞ ተግባራዊ ሊሆኑ የሚችሉበት ፋይናንስን ጨምሮ እቅድ ወጥቶለት ተቆጥሮ መመራት አለበት። የዛሬው ምርታማነት ከትላንቱ መሻልና የዘርፉ ውጤታማነት መረጋገጥ አንድም የፖሊሲ ለውጦች መደረጋቸው ሌላም ደግሞ የፖሊሲ ለውጡን በተግባር የመደገፉ ሥራ ነው። በቴክኖሎጂ የታገዘ የግብርና ስርዓት መዘርጋት የተበጣጠሰ ያተራረስ ዘዴን በኩታ ገጠም የእርሻ ስርዓት መተካትና የአርሶ አደሩን የግንዛቤ አቅም ማሳደግ ዛሬ ለተገኘው የምርት መሻሻል ትልቅ አስተዋጽኦም አለው። 11.8 ሚሊዮን ሄክታር ክረምት ከሚታረሰው መሬት በኩታ ገጠም ይታረሳል። በዚህ ውስጥ ከ15 ሚሊዮን በላይ አርሶ አደሮች ተደራጅተዋል። የግብርና ትራንስፎርሜሽን ኢንስቲትዩት እንዳጠናው በኩታ ገጠም የተደራጁ አርሶ አደሮች አደሮች ምርታማነት በ29 ከመቶ ጨምሯል። በገቢ ደግሞ ወደ 18 ነው 19 ከመቶ አካባቢ ጨምሯል። ለምን አንድ ላይ ቴክኖሎጂ ይጠቀማሉ። በዚህ ኩታ ገጠም ውስጥ ግንባር ቀደም አርሶ አደር አለ። መካከለኛ አርሶ አደር አለ፣ አነስተኛ አቅም ያለው አርሶ አደር አለ። ይደጋገፋሉ አንዱ አንዱም ወደ አንድ ደረጃ እየመጡ ነው፣ ወደ አንድ አቅም እየመጡ ነው። ለዛ ነው ምርትና ምርታማነቱ እያደገ ያለው። ሰፊ የሚታረስ መሬት የሚለማ አቅም የሚያለማ የሰው ኃይልና የተፈጥሮ ጸጋዎች እያሉ ምርታማ መሆን ባለመቻሉ ሀገር የሌሎች ጥገኛ ዜጋውንም ተረጃ አድርጎታል። ካለፉት ጥቂት ዓመታት ወዲህ ታዲያ ይህን የመቀየር ሀገርን የማሻገር ሰፊ ስራ በግብርናው ላይ ተከናውኗል። በዚህም በተወሰኑ ሰብሎች ላይ የውስጥ ፍጆታን በራስ አቅም የመሸፈን ሻገር ሲልም ለውጭ ገበያ ማቅረብ ተችሏል። ለዚህ በተለይም ሰፊ መሬት ይዘው ዘሩን ከአፈር ውሃውን ከመሬት ያላገናኙ አካባቢዎችን ወደ አምራችነት የመቀየሩ ሥራ በሀገር ምርታማነት ላይ ድርሻ እንዲኖራቸውም ያደረገም ነው። አሁን ያለው ኢትዮጵያ ውስጥ ትልቁ ፓራዳይም ሽፍት ብዬ የምወስደው ኢትዮጵያ የብዙ ወቅቶች ባለቤት የብዙ ውሃ አማራጮች ባለቤት ሆና ሳለች አንድ ጊዜ ብቻ በዝናብ ማምረት የለብንም። ሁሉንም ወቅቶች የበጋም የበልግም በዝናብም በመኸርም ማምረት አለብን። ሁሉንም የውሃ አማራጮች አውጥተን ማምረት አለብን የሚለው እሳቤ ትልቅ ሽፍት ነው።